ና መሰግናለን ኤፍሬም ጌታቸው ነበር በኤሌ ማራቶ ተወክሎ ቀደም ሲል የጋሽ መሐሙድ አህመድን አመሰግናለሁ ነው የተጫወተልን። እዚህ ጋር ደግና አመሰግናለን አጋሮቻችን ግራንድ ቢሾፍት ሆስፒታል፣ አንበሳ ኢንተርናሽናል ባንክ፣ አንኮፓቶሎጂ ምርመራ ናቸው። እና ዳኞች ምን ይላሉ? 8222 ላይ እናንተም የራሳችሁን ነጥብ መስጠት ትችላላችሁ። ዳኞች አስተያየት ብቻ ይሰጣሉ። ኤፍሬም እንዴ ነው ተገናኘ ተገናኘን? ምናልባት ከጥያቄ ሊጀምርና በጣም ስሜት ውስጥ ነው ሆነን የዘፈንከው ልክ ነ ያለቀስክ ይመስለኛል። ምናልባት በተወሰነ መንገድ እዛ ውስጥ ነው እና ምንድን ነው እስኪ ከሱ ልነሳ። ሚስጥር ነው በጣም የገረመኝ ነገር አዎ ምናልባት የምትነግረን ነገር ካለ በቃ ይህን ያህል ስሜት ውስጥ ያደረገ ነገረኝ። ይህን በቃ ሚስጥር ቢሆን ይሻላል። በጣም የገረመኝ የራስህ ዜማ እስኪ ይመስለኝ በራስ ቃና። አሁን ኤፍሬምን ሁልጊዜ ደራሲ፣ ሁሌ ደራሲ ወይም ደግሞ እንደዚህ አይነት ፕሮግራሞች ትልቅ ውጤቱ አንድን ድምፃዊ ቀርጾ ማውጣት ነው እና በቃ ኤፍሬም ድምጽ እየሰማሁት መጣውና በጣም በዛ ደስተኛ ነኝ። በጣም ጥሩ አድርገን የተጫወትከው ዛሬ የድምጽ አቅም ወጣ፣ ቁጭት እንዳለ ሁሉ ማለት ነው ከዚህ በፊት የተሳሳትከውና በጣም የሚገርመኝ ነገር የተቀረጸ ድምጽ እስኪመስል የድምጽ ጥራት፣ አንዳንዴ ጎንበስ ብዬ ወይ ልጽፍ ምናምን ስል ትንሽ ሲቀንስብኝ ደነግጣለሁ፣ ግጥም ጣ የጠፋበት ጊዜን ስለማስታወስ ጠፋበት እያልኩ ማለት ነውና ሪኮርዲንግ የተደረገ እስኪመስል የድምጽ ጥራት የግጥሞቹ ጽድት ያለ ነገርና በጣም ደስተኛ ነኝ። እኔ ግን አሁንም ገና ታስገርመናለህ የሚል ውስጥ ትልቅ አቅም እንዳለ አስባለሁ። ምን ማለት ነው ከዳኞች ውጭ በተመልካችና በአድማጭ እንኳን ድምጽ መገምገም እስከምትችል ማሳመን ትችላለ። በቃ ከዚህ በኋላ ያሉትን ነምበሮች አስባቸው። በጣም ደስተኛ ነኝ። ከመለ በላይ ውጤት ያው ደስተኛ ስሆን ምንድነው ሞቅ አረገዋለሁ ማለት ነው። አልናገረ እና በጣም ነው አመሰግነው። አንበሳ በጣም ደስ ብሎኛል። መልካም እድል። ኤፍሬም ጌታቸው የጋሽ መሃሙድን አመሰግናለሁ የሚለውን ዜማ መጀመሪያ በመምረጥህ ራሱ በጣም በቃ ላመሰግነው እዳለሁ። በጣም ጥሩ ዜማ፣ ጥሩ ጉሮሮህን መፈተሽ የሚችል አቅምህን ማሳየት የምትችልበት ዜማ ነው የመረጥከው መጥቶ ደግሞ አንተ ያንታዛዜም ላይ ሲገባ መቶ ልክ ያለው በጣም በራስህ ልክ የተሰፋ እስኪ መስል በጣም ቆንጆ ነው የሰራው። የዘፈኑ ስሜት ከመረዳት አልፈህ በሀዘን ውስጥ ሆነ ስታዜም የሆነ ይታይ ነበረ እና ያ ስሜት ወደ አድማጭ ተመልካች ውስጥ በደንብ መጋባት የሚችል ኃይል የነበረው ነው። በጣም ቆንጆ አርገን የተጫወትከው። አንድ ቦታ ደንግጬ ነበረ፣ ግጥም ደግሞ ደግሞ ሊጠፋ ነው እንዲህ ብዬ አንድ ሁለት ቦታ እንዲህ ከነበረው ሙሉ ነገር ወጣ ብሎ የገባለ እና ኤኒዌይስ የሚያስጠላ አልነበረም። ይሄድክበት መንገድ ያስተካከልክበት መንገድ ጥሩ ነው፣ በጣም ጥሩ ነበር። ከዚህ እንዳትወርድ ነው ምክር የምሰጥህ። ጎበዝ በርታ ኤፍሬም። እኔ ደስ አላለኝም፣ ደስ አላለኝም። ደስ አለኝደስ ልአለ ትገው እንማአምክንያቱም ለምን መሰለህ እኔ እጅግ በጣም ነው ደስ ያለኝ። ለእዛ ነው ደስ ብቻ ማ ይለኝ አይችልም። በዚህ ፐርፎርማንስ መቼም አንተም ትመሰክራለህ አይደለም? ምንም የማያወጣለት በቃ ልቅም ያለ ፐርፎርማንስ ነው። የእውነቴን እኔ በጣም ከቃል በላይ የሆነ አድናቆት ነው ያለኝ። በጣም ከምነግር በላይ በጣም የሚደንቅ ነው። በቃ ኤክሰለንት ፕላስ የሚባለው እንደዚህ ሲሆን፣ አሁንም ግን አደራ ምልህ የግጥም መጥፋቱ ነገር ብቅ ብሏል ሁለት ቦታ ምናምን ወይ ሶስት ቦታ ነገር እና እኔም ደንገጥ እያልኩኝ ነበር እና ለምን እንደሆነ ራስህም ፈትሽ። ግጥም እየታሰበ አይዘፈንም አይደል? ሲዘፈን እየታሰበ አይዘፈንም። ረ ዘፋኝ ስትሆን ፍሎው ነው ማድረግ ያለበት ካሰብክ ጥሩ አይደለም። ኢንተርናላይዝ አላደረግም ናቹራላይዝ አልተዋሃድህም እንደማለት ነው። እና እንግዲህ አደራ ነው እሱን አደራ ነው ምለው ነጥቡን። ሰላም አትፈቅድም እንጂ ብናገር ደስ ይለኝ ነበር። ፈቀድሽልኝ? በፍጹም ተኮሳተው። መልካም እድል ኤፍሬም። ታንክ ዩ። እናመሰግናለን።